ሰላም ጤና ይስጥልን። እንደምንሰንብታችኋል? የዋዜማ ሬዲዮ አድማጮች የዋዜማ መጽሔት ዝግጅታችን ተጀምሯል። ጥብቅ ጥበቃ የሚደረግበት የቂሊንጦ ማረሚያ ቤት ቃጠሎ ደርሶበታል። በወቅቱ የታጠቁ ጠባቂዎች የእስር ቤቱ ሕንፃዎች ወደሚገኙባቸው አቅጣጫዎች ሲተኩሱ ነበር ተብሏል። ከግማሽ ሰዓት ላላነሰ ጊዜ በቆየው የተኩስ እሩምታ ከሀያ የማያንሱ ሰዎች መሞታቸውንና በርካቶች ደግሞ መቁሰላቸውን የሚጠቁሙ መረጃዎች እየወጡ ነው። ከሶስት ሺ የማያንሱ እስረኞች ባሉበት ቂሊንጦ ከቃጠሎ በፊትም የነበረው ድባብ ከወትሮው ለየት ያለ እንደነበር በወቅቱ ለጥየቃ ሄደው የነበሩ ሰዎች ይናገራሉ። መረጋጋት በራቀው የኢትዮጵያ ወቅታዊ ሁኔታ ላይ የሀገሪቱ ከፍተኛ የፖለቲካ እስረኞች፣ ጋዜጠኞች፣ የቀድሞ የመንግስቱ ከፍተኛ ሹማምንትና ከህዝባዊ አመፁ ጀርባ ያላችሁበት ተብለው ለእስር የተዳረጉ በርካቶች የሚገኙበት ቂሊንጦ ማረሚያ ቤት መቃጠሉ ሌላ ውጥረትን ጨምሯል። በዛሬው የዋዜማ መጽሄት ዝግጅታችን እየተካሄደ ባለው ተቃውሞ የኢትዮጵያ የውጭ ምንዛሬ ጉድለት ተባብሶ ጣሪያው ላይ እየደረሰ ይመስላል። ዘርፉ በመንግስት ተቋሙ የኢትዮጵያ ንግድ ባንክ ቁጥጥር ውስጥ ወድቋል፣ የሚሉት የግል ባንኮች ይህ ሲደማመር ስራ መስራት ከማንችልበት ደረጃ ላይ ደርሰናል ሲሉም ያማራሉ። ጊዜው ሲደርስ ይህንንም ታደምጣላችሁ። ህዝባዊ አመፁ በተለያየ አቅጣጫ ኢኮኖሚያዊ ተጽዕኖም እየበረታ ነው። በውጭ ቀጥታ ኢንቨስትመንት ፍሰቱና የጎብኚዎች ፍልሰት ላይ ያለው ተጽዕኖም ቀዳሚው ነው። ስለዚህ ሁኔታ በዋዜማ መጽሔታችን እንነግራችኋለን። የዋዜማ መጽሔት ዝግጅትን በድረገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም እንዲሁም በማህበራዊ ድረገጾች ፌስቡክና ትዊተር ላይ ዋዜማ ሬዲዮ ብላችሁ ብትፈልጉ ልታገኙ ልትሰሙ ትችላላችሁ። ዋዜማ ሬዲዮ አፕን በስልኮቻችሁ ላይ ዳውንሎድ በማድረግም በቀላሉ ታደምጡናላችሁ። የዋዜማ መጽሄት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው ቸው ኤዶም ካሳይ አርጋዋሽኔ እና እኔ ምሀኒ ሰለሞን ነን። ከዋዜማ ጋር የምታሳልፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን። መልካም ቆይታ። ዋዜማ ሬዲዮን የምታደምጡት በኢትዮጵያ በውጭ ምንዛሪ ፍላጎትና አቅርቦት መካከል ያለው ልዩነት በየጊዜው እየተንቦራቀቀ መጥቶ አሁን ያለበት ደረጃ ደርሷል። ሀገሪቱ አሉኝ የምትላቸውን ሸቀጦች ለውጭ ገበያ አቅርባ እንዲሁም በዓለም የተለያየ ክፍል ካለው ኢትዮጵያዊና ትውልደ ኢትዮጵያዊ ወደ ሀገር ቤት ተልኮ የሚሰበሰበው ገንዘብ ለውጭ እቃ ግዢ ከሚውለው ሀያ በመቶ እንኳን በቅጡ አይሸፍንም ነው የሚባለው። ለዚህም ይመስላል ከአውሮፓውያን ገና ለገና ሊገኝ ይችላል የሚባል የገንዘብ እርዳታና ብድር ሳይቀር በበጀት አመቱ መጀመሪያ ላይ እንደ ውጭ ምንዛሬ የገቢ ምንጭ ተደርጎ በእቅድ የሚያዘው ኢትዮጵያ ለውጭ ገበያ የምትሸጣቸው የግብርና ምርቶች በተለይም ቡና በዓለም ገበያ ዋጋው መድከሙ ለውጭ ምንዛሪ እጥረቱ መባባስ ዋና ምክንያት ሲሆን በስልጣን ላይ ያሉት ቱባ ባለስልጣናትና ሸሪኮቻቸው መድረሻው ባይታወቅም በጎን የሚያሸሹት ረብጣ ገንዘብም ሌላው ሳይጠቀስ የማይታለፍ ጉዳይ ነው። ስለዚሁ ጉዳይ የገቢዎችና ጉምሩክ ባለስልጣን ለህዝብ ተወካዮች ምክር ቤት የፋይናንስ ጉዳዮች ቋሚ ኮሚቴ መላ ካለ አቤት ብሎ ነበር። እንደ ባለስልጣኑ ኃላፊዎች ገለጻ ከሆነ መስሪያ ቤቱ የብሔራዊ ባንክን ስራ ተክቶ በሚሰራበት በቦሌው ዓለም አቀፍ ኤርፖርት፣ በየጊዜው በርካታ የውጭ ምንዛሬ በጥሬው ከሀገር ሲወጣ ይያዛል። ይሁን እንጂ ቱባቱባዎቹ ባለስልጣናት በአንድ የስልክ ጥሪ የተያዘው ገንዘብ እንዲያልፍ አስቸኳይ ትዕዛዝ ያስተላልፋሉ። ጉዳዩን የሰማው ቋሚ ኮሚቴ ለችግሩ መፍትሄ አይደለም ለጥያቄው እንኳን ይህ ነው የሚባል በቂ ምላሽ ሳይሰጥ አልፎታል። ያለ ሁነኛ መፍትሄ ሰጪ እየተባባሰ የመጣው የውጭ ምንዛሬ እጥረት አሁን ነጋዴዎችን የማያወላዳበት ደረጃ ላይ ደርሷል። የግል ባንኮችም ህልውናችን አጣብቂኝ ውስጥ ገብቷል ይላሉ። ይህን የተመለከተ ዝርዝር ዘገባ አለን። ኤዶም ካሳይ ታቀርበዋለች። የኢትዮጵያ መንግስት ለውጭ ሀገራት ባለሀብቶች ክፍት ለማድረግ ካልፈቀዳቸው ዘርፎች አንዱ የሆነው የባንክ አገልግሎት ዘርፍ በተለይ ካለፈው ዓመት ወዲህ ለግል ባንኮች ፈታኝ እየሆነባቸው ነው። በውጭ ንግድ ላይ የተሰማሩ ባለሀብቶች የውጭ ምንዛሪ ዶላር ለማግኘት ከፈለጉ ገንዘባቸውን ከግል ባንኮች አውጥተው በመንግስት እጅ ከሚዘወረው የኢትዮጵያ ንግድ ባንክ እንዲያዘዋውሩና በኢትዮጵያ ንግድ ባንክ ሂሳብ እንዲከፍቱ መደረጋቸው የግል ባንኮች ይበልጥ አቅም እንዲያጡ አድርጓል። የአዲስ አበባ የጋራ መኖሪያ ቤቶች የቁጠባ ፕሮግራም የሚካሄደው በኢትዮጵያ ንግድ ባንክ በኩል ብቻ መሆኑም በግል ባንኮች ላይ ያሳደረው ተፅዕኖ በቀላሉ የሚታለፍ አይደለም። አንድ ሚሊዮን ገደማ ከሚጠጋው የአዲስ አበባ ከተማ መኖሪያ ቤት ፈላጊ ውስጥ ቁጠባው በተጀመረበት ወቅት አስቀ ቀድሞ በግል ባንኮች የነበረውን የሂሳብ ደብተር ዘግቶ ያጠራቀማትን ብር እንደ መነሻ ቁጠባ ለማስያዝ ወደ ኢትዮጵያ ንግድ ባንክ የሄደው ህዝብ ብዛት በወቅቱ በግል ባንኮች ቅሬታ ያስነሳ ጉዳይ ነው። ዛሬም ቢሆን ከዕለት ጉርሱ ቀንሶ አንድ ቀን ይደርሰኝ ይሆናል ለሚለው የጋራ መኖሪያ ቤት ለመቆጠብ የዕለት ተዕለት ኑሮ ከሚገዳደረው አብዛኛው የአዲስ አበባ ተርፎ በሁለት የተለያዩ ባንኮች የሚያስቀምጠው ተቀማጭ ትርፍ ብር የሚኖረው ምን ያህሉ ነው የሚለውን ማሰብ ጫናው ምን ያህል የግል ባንኮች ላይ እንደሚጠነክር ሌላው ማሳያ ነው። የሀገሪቱን አብዛኛውን የውጭ ምንዛሪ የያዘው የኢትዮጵያ ንግድ ባንክ ከውጭ ንግድ አስመጪዎች በተጨማሪ ለሕክምናና ለሌላም የውጭ ሀገር ጉዞ የውጭ ሀገር ገንዘብ ምንዛሪ ፈልገው የሚ የሚሄዱ ግለሰቦችን የሚያስተናግደው ከቅርንጫፎቹ በአንዱ ተቀማጭ ሂሳብ በእጃቸው እስካላቸው ድረስ ብቻ ነው። በተጨማሪም የግል ባንኮች ከሚሰጡት ብድር 27 በመቶውን በቦንድ እንዲያስይዙ አስገዳጅ ህግ በመውጣቱ አቅማቸውን እንዳዳከመው ለጉዳዩ ቅርበት ያላቸው ባለሙያዎች ያስረዳሉ። የእነዚህንና ሌሎች ችግሮች ድምር ውጤት በዘርፉ የኢትዮጵያ ንግድ ባንክና የግል ባንኮች ያላቸውን ልዩነት የሰማይና የምድር ያህል አራርቆታል። በገዢው ብሔራዊ ባንክ አማካኝነት የወጡ የውጭ ምንዛሬን የተመለከቱ አሳሪ አሰራሮች ባለፉት ጥቂት ወራት ብቻ ከ4 ነጥብ 4 ቢሊዮን ብር በላይ የግል ባንኮችን እንዳሳጡ ማንነታቸው እንዳይ እንደሚገለጽ የጠየቁ የግል ባንክ ኃላፊ ይናገራሉ። ባንኮቹን የሚቆጣጠረው ብሔራዊ ባንክ ግን ከግል ባንኮችና ባለሀብቶች የሚነሳውን ጥያቄ እንደማይቀበለው ይናገራል። የብሔራዊ ባንክ ምክትል ገዢ የሆኑት አቶ ጌታሁን ናና ንግድ ባንክ የራሴን ደንበኞች ብቻ ነው የማስቀድመው የማለት መብት አለው፣ በዚህም ሊወነጀል አይገባም ይላሉ። ንግድ ባንክ የግል ባንኮችን አዳከማቸው ሳይሆን የግል ባንኮች ስለተዳከሙ ባለሀብቱ ወደ ንግድ ባንክ ሄደ የሚለው ሁኔታውን የተሻለ እንደሚገልጸው ይናገራሉ። በኢኮኖሚ ደረጃ ያለው የውጭ ምንዛሬ ያን ያህል ትልቅ እጥረት አለበት ማለት አስቸጋሪ ነው የሚሆነው። በእኛ በኩል በኢኮኖሚ ደረጃ የለም። ግን አንዱ ባንካ ችግር ሊኖር ይችላል፣ ሌላው ባንክ ላይ የተሻለ ሊሆን ይችላል። ንግድ ባንክ ካለው ትልቅነት የተነሳ የተሻለ የውጭ ምንዛሬ አቅም ነበረው። ይህን የውጭ ምንዛሬውን ለመስጠት ደግሞ ለደንበኞቹ ነው የሚሰጠው። ደንበኛ ላልሆነ ሊሰጥ አይችልም። ሊሰጥ የሚችለው ደንበኛው ለሆነው ነው። ደንበኛ ላልሆነ ስለማይሰጥ ያለው ምንድን ነው? አይ እኔ ውጭ ምንዛሪው አለኝ፣ ይህን ውጭ ምንዛሪ ለመስጠት ግን እኔ ደንበኛ መሆን አለብህ እና ሂሳብ ክፈት ነው ያለው። ትክክለኛ ያልሆነ ነው ማለት አይቻልም። በሬጉሌሽንም ሊስተካከልም ይችል አይደለም። ደንበኛ ላልሆነ ሁሉ ዝም ብለህ አገልግሎት ስጥ ማለት በጣም አስቸጋሪ ስለሚሆን የምትፈልገው የምትፈልገው ሲሆን እኔ ጋ ትመጣለህ፣ የማይፈልግ ሲሆን ደግሞ እዚያኛው ነው አገልግሎት ማገኘው አይነት ነገር ትክክል ስላልሆነ እኔ ደንበኛዬን ነው የማገለግለው። ደንበኛ ከሆንክ ደግሞ አገልግሎት እሰጥሀለሁ ና ነው ያለው። በዛ መሰረት ነው የተሄደው እና የግል ባንኮቹ ጋር ከግል ባንኮቹ ወጦ ወደ ንግድ ባንክ ሄደ ማለት ሳይሆን የግል ባንኮቹ አገልግሎቱን ለመስጠት አቅም ስላጠራቸው አቅሙ ወዳለው ሄዱ ነው ትክክለኛው አባባል መሆን ያለበት። በውጭ ንግድ ስራ ላይ የተሰማሩ አስመጪዎች ዶላር ፍለጋ ሂሳባቸውን በከፈቱባቸው ባንኮች በኩል ጥያቄ ቢያቀርቡም የግል ባንኮቹ በደንበኞቻቸው ጥያቄ መሰረት የውጭ ምንዛሬ ከብሔራዊ ባንክ እንደ ልብ ማግኘት ባለመቻላቸው ከሶስት እስከ ስድስት ወራት ድረስ ለመጠበቅ እንደሚገደዱና የዶላር እጥረቱ በደንበኞቻቸው የንግድ ተወዳዳሪነት ላይ አሉታዊ ተጽዕኖ እያሳደረ መሆኑን ይናገራሉ። አስመጪ ነጋዴዎች ከውጭ ኩባንያዎች ላዘዙት ዕቃ በወቅቱ ክፍያ ፈጽመው ማንሳት ባለመቻላቸው ክስ የቀረበባቸው የንግድ ሰዎች መኖራቸውንም ለማወቅ ተችሏል። ያለ ተገዳዳሪ ዘርፉን የሚመራው የኢትዮጵያ ንግድ ባንክ በበኩሉ የገንዘብ አቅሙን ከጊዜ ወደ ጊዜ እያፈረጠመ ስለመምጣቱ በሰጠው መግለጫ አስታውቋል። የኢትዮጵያ ንግድ ባንክ በዚህ ዓመት 27.2 ቢሊየን ብር ገቢ ሰብስቧል። ያልተጣራ ትርፉም 13.9 ቢሊየን ብር ደርሷል። የባንኩ ጠቅላላ ሀብት ደግሞ 384.6 ቢሊዮን ብር ነው። ይህን ሀዝ ከግል ባንኮች አቅም ጋር ለማወዳደር የሚታሰብ አይደለም። የግል ባንኮች በቁጥር ከመብዛት ይልቅ ተዋህደው አቅማቸውን እንዲያሳድጉና ያላቸው ድምር ሀብትም በመጪዎቹ አምስት ዓመታት ወደ ሁለት ቢሊየን ብር እንዲያሻቅብ ብሔራዊ ባንክ የጊዜ ገደብ አስቀምጧል። ለኮንስትራክሽን ዘርፍ የብድር አቅርቦት መስጠት ዓላማ አንግቦ ለባለፉት አርባ ዓመታት አገልግሎት ሲሰጥ የቆየውና አትራፊነቱም እምብዛም የነበረው የኮንስትራክሽንና ቢዝነስ ባንክ ባልተጻፈ ህግ ሙሉ በሙሉ የኢትዮጵያ ንግድ ባንክ የተዋጠበት ምክንያት ለግል ባንኮቹ መልእክት ለማስተላለፍ የተደረገ እንደሆነ የሚገልጹም አሉ። ይሁን እንጂ 16 የሚሆኑ የግል ባንኮች የየራሳቸው አቋም እና የቢዝነስ ሀሳብ ይዘው የተመሰረቱ በአካባቢና በብሔር የተከፋፈሉ መሆናቸው አብሮ ለመስራትና ለመዋሃድ መነሾና ውጥኖቻቸው ከባድ እንደሚያደርገው ባለሙያዎች ይናገራሉ። የኢትዮጵያ ንግድ ባንክና የኮንስትራክሽንና ቢዝነስ ባንክ በታህሳስ ወር መዋሃዳቸውን ተከትሎ የኮንስትራክሽንና ቢዝነስ ባንክ 88 ቅርንጫፎች በኢትዮጵያ ንግድ ባንክ ስም አገልግሎት መስጠት ጀምረዋል። ባንኩ ለመጠናከሩ አንዱ ምክንያት ይኸው ስለመሆኑም ምክትል ገዢ ያስረዳሉ። የግል ባንኮች ግን በገንዘብ እጥረት ምክንያት የቅርንጫፍ ኃላፊዎች ሳይቀሩ ከየንግድ ቤቱ የዕለት ገቢ ያለበት ቦታ ድረስ ሄደው እስከ መሰብሰብ መድረሳቸው የግል ባንክ ኃላፊዎች ተናግረዋል። ስር እየሰደደ በመጣው የውጭ ምንዛሬ እጥረት ምክንያት በታላላቅ የኤክስፖርት ስራ ላይ የተሰማሩ ድርጅቶች ከባንኮች የሚፈቀድላቸውን የውጭ ምንዛሪ ለማግኘት እጅ መንሻ በአንድ ዶላር ምንዛሬ ተጨማሪ አራት ብር ለባንክ ኃላፊዎች በመስጠት እንደሚያገኙ መስማት የተለመደ ክስተት ሆኗል። ከዚሁ ጋር በተያያዘ የኦሮሚያ ህብረት ስራ ባንክ ፕሬዝዳንት የነበሩት አቶ ወንድማገኝ በብሔራዊ ባንክ ትዕዛዝ ከኃላፊነታቸው መነሳታቸው ይታወሳል። በውጭ ንግድ ስራ ላይ የተሰማሩ ግለሰቦችና የንግድ ተቋማት ወጪያቸውን ለመሸፈን ዶላር ፍለጋ ከጥቁር ገበያ በመግዛት ስራዎቻቸውን እንደሚሰሩ መንግስትም ይህንን ድርጊት እንደሚያውቀው የአደባባይ ምስጢር ነው። የዶላር እጥረቱን ውጥረት የሚያስተነፍሰው ጥቁር ገበያ አዲስ አበባ ብሔራዊ አካባቢ ካሉ ትንንሽ ሱቆች ጀምሮ በህቡ ተደራጅተው በርካቶች እጃቸው እንዳለበት ከሚጠረጠረው ሰንሰለታማ ቡድን ድረስ በሰፊው የሚነገድበት ዘርፍ ነው። በአሁኑ ጊዜ በሁሉም የሀገሪቱ ባንኮች አንድ የአሜሪካን ዶላር በ22 ብር ከሽርፍራፊ ሳንቲሞች ሲመነዘር፣ በጥቁር ገበያ እስከ 25 ብር ድረስ ይሸጣል። በኢትዮጵያ የውጭ ምንዛሬ እጥረት ከዓመት ዓመት ያለማቋረጥ እያሻቀበና እየተባባሰ ለመምጣቱ ዋነኛ ምክንያት የንግድ ሚዛን ጉድለት እየሰፋ መሄዱ በቀዳሚነት ይነሳል። ሀገሪቱ፣ ዛሬም ህልውናዋ የተመሰረተው በግብርና ምርት ላይ ነው። ወደ ኢንዱስትሪ መር ኢኮኖሚ ይደረጋል የተባለው ሽግግርም ከወረቀት ባለፈ በተግባር ያሳየው ይህ ነው የሚባል ለውጥ ሳይኖር ዓመታት ተቆጥረዋል። ቡናን ሙጥኝ ያለው የሀገሪቱ የውጭ ንግድ ምርት ከቅርብ ዓመታት ወዲህ በዓለም ገበያ ላይ በመቀነሱ የታሰበውን ያህል የውጭ ምንዛሬ ላለመገኘቱ አንደኛ ምክንያት ነው። በቅባት እህሎች፣ በማዕድን ዘርፍም ችግሩ ተመሳሳይ ነው። የቀንድ ከብትን በጥራትና በብዛት በማቅረብ በኩል ያጋጠሙ ችግሮችም ከዚሁ ጋር ይጠቀሳሉ። እሴት ተጨምሮባቸው ለውጭ ገበያ ይቀርባሉ የተባሉ የኢንዱስትሪ ውጤቶች አፈጻጸም ደካማ መሆን፣ እንደ ስኳር ያሉ ምርቶች የሀገር ውስጥ ፍጆታን ሙሉ ለሙሉ አሟልቶ ለውጭ ገበያ ለማቅረብ ይቻላል የተባለው እቅድ በፋብሪካዎች መዘግየት ምክንያት የሀገር ውስጥ አቅርቦትን ማሟላት አለመቻሉ ከሚጠቀሱ ምክንያቶች ጥቂቶቹ ናቸው። በሀገሪቱ የተለያዩ አካባቢዎች የተለያዩ ወቅቶች የተነሱ የህዝብ ተቃውሞችም በቱሪዝም ዘርፉ ላይ የሚያሳድሩት አሉታዊ ተጽዕኖ የውጭ ምንዛሬው ሌሎች እንቅስቃሴዎችንም ለመጉዳቱ እንደ ምክንያት ይነገራል። በዚህ ችግር ላይ የሀገር ውስጥ ገበያው ለውጭ ሸቀጥ ያለው ፍላጎት ማደግ ተዳምሮ የፍላጎትና አቅርቦት ልዩነቱን እንዳሰፋው ባለሙያዎች ይናገራሉ። ፋብሪካ ቁሞ መብራት ከመጠበቅ እቃስ ጭኖ መሸጥ የምትለዋን አቋራጭ የሚመርጡ አማራጭ ያጡ ነጋዴዎች መበራከትም ሌላው ምክንያት ነው። ጠብ የሚል ተግባራዊ የፖሊሲ አፈጻጸም ጠፋ እንጂ በዚህ ሁሉ ጊዜ መንግስት ዘርፉን ማሻሻል ዋነኛ ትኩረቱ መሆኑን ሳይገልጽ ያለፈበት ወቅት አልነበረም። በተመሳሳይ ብሔራዊ ባንክ የኤክስፖርት ምርት ለሚያመርቱ ድርጅቶች ጥሬ እቃ መግዣ የሚሆን የውጭ ምንዛሬ ቅድሚያ ይሰጥ ቢልም በጥቅም በተሳሰረው የባንክ አገልግሎት ዘርፍ ውስጥ ሰሚ ያገኝ አይመስልም። የኢትዮጵያ መንግስት በጥቅሉ ለሶስት ወራት የሚሆን የውጭ ምንዛሬ አቅም እንዳለው ሲናገር፣ ለጉዳዩ ቅርበት ያላቸው ወገኖችን ከ15 ቀናት ያልበለጠ የውጭ ምንዛሬ ብቻ ሀገሪቱ እንዳላት ይገልጻሉ። ዋዜማ ሬዲዮን የምታደምጡት አብራችሁን ስለሆናችሁ እናመሰግናለን። ዋዜማ ሬዲዮን በድረገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም እንዲሁም በማህበራዊ ድረ ገጾች በፌስቡክ ና በትዊተር ገጻችን ዋዜማ ሬዲዮ ብላችሁ ልታገኙ ትችላላችሁ። ዋዜማ ሬዲዮ አፕን በስልኮቻችሁ ላይ ዳውንሎድ በማድረግም በቀላሉ ልታደምጡን ትችላላችሁ። ወደ ተከታዩ ዘገባ ነው የምናልፈው። በኢትዮጵያ የተባባሰውን ህዝባዊ አመጽ ተከትሎ በሀገሪቱ በኢንቨስትመንት የተሰማሩ የውጭ ባለሀብቶችና ኩባንያዎች አጣብቂኝ ውስጥ መውደቃቸውን እየገለጹ ነው። በኢነርጂ ና በኢንዱስትሪ ዘርፍ ከዩናይትድ ስቴትስ ወደ ኢትዮጵያ በመሄድ የሚንቀሳቀሱ ሶስት ትልልቅ ኩባንያዎች ከዓለም አቀፍ የኢንሹራንስ ደንበኞቻቸውና ከአሜሪካ የጸጥታ ተቋማት ጋር መነጋገራቸውን ለመረዳት ችለናል። በሀገሪቱ ያለው የጸጥታ ሁኔታ የማይሻሻል ከሆነ መቆየት አደገኛ ይመስላል፣ ይላል ከኩባንያዎቹ አንዱ ስለ ሰሞኑ ሁኔታ በገመገመበት ሰነዱ ላይ። በአማራ ክልል በሆላንድ፣ በጣሊያን፣ በህንድና በቤልጅየም ኩባንያዎች ላይ የደረሰው ጥቃት ክፉኛ እንዳስደነገጣቸው ኩባንያዎቹ አልሸሸጉም። ህዝቡ ኢንቨስተሮችን የመንግስት ደጋፊ አድርጎ ስለሚያይ በእንደዚህ አይነት ወቅት የጥቃት ኢላማ ያደርጋቸዋል ብለዋል። በመንግስት በኩል ሁኔታው በቅርቡ ይረጋጋል፣ ነገሮችም ወደ ነበሩበት ይመለሳሉ የሚል ምላሽ ቢሰጥም ኢንቨስተሮቹ ሀሳቡ እንዳልተዋጠላቸውና እንዳላመኑበት ነው የሚናገሩት። በዓለም አቀፍ የመገናኛ ብዙሀን በኢትዮጵያ ስላለው ቀውስ ተደጋጋሚ ዘገባ እየቀረበ መሆኑ በምዕራቡ ዓለም ያሉና ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ አድርገው ለሚያስቡ አቋማቸውን በድጋሚ ድጋሚ እንዲፈትሹ እያደረጋቸው ነው። ለመሆኑ ወቅታዊ ሁኔታ በኢኮኖሚው ላይ የሚኖረው ተጽዕኖ አድማስ እስከምን ድረስ ነው? ዘገባ አለን። መዝገቡ ኃይሉ ያቀርበዋል። በመካሄድ ላይ የሚገኘውን የተቃውሞ እንቅስቃሴ ተከትሎ የተከሰተው አለመረጋጋት በአገሪቱ ምጣኔ ሀብት ላይ አሉታዊ ተጽዕኖ አሰርፏል። ከመብት ትግሉ ጋር ተያይዞ በመንግስት የሚወሰደው ኃይል የተሞላበት እርምጃ መቀጠሉ፣ ይህም ከመቀዝቀዝ ይልቅ እየተጋጋለ የመንግስት የጉልበት እርምጃ ዐመፁን ማባባሱ የጸጥታና ደህንነት ዋስትና ለመኖር ተቃውሞው በኃይል እርምጃ ለመጨፍለቁና የግርግሩ ጊዜ እየተራዘመ መሄዱ ሰላምና መረጋጋት ርቆ በኢኮኖሚው ላይ ጥቁር ጥላ እንዲያርፍበት ሰበብ መሆናቸው እየተገለጸ ነው። አለመረጋጋቱ የውጭ ኢንቨስትመንት በስጋት ውስጥ እንዲወድቅ አስገድዷል። የቱሪዝም ዘርፉን እያሽመደመደውም ይገኛል። ኃይል ከተቀላቀለበት የአመፅ እንቅስቃሴ ባሻገር ከቤት ያለ መውጣት ህዝባዊ እምቢተኝነት ኢኮኖሚውን በማዳከም ዋጋ እያስከፈለ ነው። ከሰሞኑ በኦሮሚያ የተጠራው በግዢና ሽያጭ ያለመሳተፍ አድማም ሁኔታውን ማባባሱ አይቀር ይመስላል። በበርካታ ህዝባዊ አመፆች እንደሚስተዋለው በኢትዮጵያም በቁጣ ለተቃውሞ የወጣው ሕዝብ በመንግስትና ከአገዛዙ ጋር ንክኪ ባላቸው የንግድ ተቋማት ላይ ጥቃት ሰንዝረዋል። ሰፋፊ እርሻዎች ወድመዋል። ገበሬውን ያለ ካሳ አፈናቅለው ለባለ ሀብቶች በተሰጡ መሬቶች ላይ የተዘረጉ የአበባ እርሻዎች በእሳት ጋይተዋል። ቀደም ሲል በኦሮሚያ እሳት ከበላቸው እርሻዎች ውጪ ባለፈው ሳምንት ብቻ በባህር ዳርና ዙሪያው ከሚገኙ 12 የአበባ እርሻዎች ውስጥ ሰባቱ ሙሉ በሙሉ አሊያም በከፊል ጋይተዋል። የኔዘርላንዱ ኤዝመራልድ ፋርምስ፣ የጣሊያኑ አልፋኖ ፊዮሪ፣ የህንዱ ፎንታና ፍላወርስ እንዲሁም ንብረትነታቸው የእስራኤል የቤልጅየም እና የመካከለኛው ምስራቅ አገራት የሆኑ የአበባ እርሻዎች። አንድም ወደ ዓመትነት ተቀይረዋል አሊያም የከፋ ጉዳት ገጥሟቸዋል። የደረሰባቸው ጉዳት እንዳለ ሆኖ ከአበባ ኤክስፖርት ይገኝ የነበረው ገቢ በማስቀረት የባለ ሀብቶቹና የመንግስትን ገቢ ጎድቷል። የኢንሹራንስ ተቋማትም ለተጨማሪ ወጪ እንዲዘጋጁ አስገድዷል። መንግስት ለእነዚህ ተቋማት ጥበቃ ሳይመድብ ቀርቶ አልነበረም። አደጋው የደረሰው እንዲህ ያሉ አመፆችና ውድመቶችን በወታደር አስጠብቆ ብቻ ማትረፍ የማይቻል በመሆኑ ነው እንጂ። አደጋው ከደረሰባቸው ኩባንያዎች መሃል የኤዝሜራልድ ፋርምስ ኃላፊ በድረገጽ ባሰራጩት መግለጫም ይህንኑ ጠቆም አድርገዋል። 10 ሚሊዮን ዶላር ያፈሰሱበት እርሻቸው እንዳልሆነ ሆኖ ዶግ አመድ ሲሆን ግሪንሃውሱን ጨምሮ ትራክተሮች፣ መኪናዎች፣ ማሻጊያ አዳራሹና ፓምፖች ወደ ትቢያነት ከመቀየራቸው በፊት ጥበቃ ላይ የነበሩ ወታደሮች የህዝቡን ብዛት ተመልክተው ሸሽተው ማምለጣቸውን ነው ባለሀብቱ የገለጹት። እንደ አበባ ምርቱ የውጭ ምንዛሪ በማስገኘት በቀዳሚ ደረጃ ላይ የሚገኝ የቡና ውጪ ንግድም ችግር አላጣውም። በአሁኑ ወቅት በዓለም አቀፍ ደረጃ የቡና ዋጋ በማሽቆልቆሉ መንግስት ከእቅዱ በተጨማሪ መጠን ቡና ለኤክስፖርት በማቅረብ የዋጋ ክፍተቱን ለማካካስ እየሞከረ ነበር። ሆኖም ግን ተቃውሞ ካየለባቸው የኦሮሚያ አካባቢዎች ለማዕከላዊ መንግስት የሚቀርበው የቡና መጠን በእጅጉ አሽቆልቁሏል። በአማራጭነትም በመጋዘን የነበረው ክምችት ለውጭ ገበያ እንዲቀርብ ተደርጓል። ያም ሆኖ 30 ከመቶ ኢትዮጵያ የውጭ ምንዛሬ የሚያስገኘውን ቡና ከመደበኛው መጠን በ45 በመቶ ጨምሮ ኤክስፖርት የማድረጉ የመንግስት እቅድ አቅርቦት በመስተጓጎሉ ምክንያት ሊሳካ አለመቻሉ ነው መረጃዎች የሚያሳዩት። ለውትሮም ቢሆን ደካማ የነበረው የውጭ ኢንቨስትመንትን ወደ አገር ውስጥ የመሳብ ተግባርም እንዲሁ እንደባሰበት ተጠቅሷል። ግሎባል ኦፖርቹኒቲ ኢንዴክስ ኢትዮጵያ በ2015 ኢንቨስትመንት የመሳብ አቅሟ ከ136 ሀገራት 128ኛ እንደነበር ጠቁሟል። አሁን ህዝባዊ ተቃውሞውን ተከትለው በአገሪቱ የተከሰተው አለመረጋጋት እንኳንስ አዳዲስ ኢንቨስትመንት ሊያሰፋ ያሉትንም ስጋት ላይ ጥሏቸዋል። ለከርሞ ደግሞ በኢንዴክሱ ከተጠቀሰው ሊያቆለቁልም ይችላል የሚል ግምት አሳድሯል። ዋዜማ በአሳለፍነው ሳምንት የውጭ ኢንቨስተሮች በአገሪቱ ውስጥ ባለው ቀውስ ምክንያት አጣብቅኝ ውስጥ መውደቃቸውን መዘገቧ ይታወሳል። ከነዚህ የውጭ ኢንቨስተሮች አንዱ በአገሪቱ ያለው የጸጥታ ሁኔታ የማይሻሻል ከሆነና መንግስት በሙሉ ኃይሉ አገልግሎት ወደ መስጠት ካልተመለሰ ተመለሰ በአገሪቱ ውስጥ መቆየት አደገኛ ይመስላል ማለታቸው ተጠቅሷል። የኢትዮጵያ መንግስት የውጭ ባለ ሀብቶችን ለማነጋገር ዝግጅት እያደረገ ስለመሆኑም ተገልጿል። ከቅርብ ጊዜያት ወዲህ በተለይ በከተሞች የእህል ዋጋ ከፍተኛ ጭማሪ እያሳየ ሄዷል። በጥቁር ገበያ የዶላር ምንዛሪ መጠን ባለበት ከመርጋት ይልቅ እየጨመረ መሄዱም የገበያ መዋዠቅ ማሳያ ተደርጎ ሊወሰድ ይችላል ከባንኮች የውጭ ምንዛሪ ማግኘት ፈተናው ቀጥሏል የፖለቲካ አለመረጋጋቱ በብዙ አቅጣጫ ቀውሱን እያባባሰው ሄዷል። አዲስ ዓመት ከመግባቱ በፊት በኦሮሚያ የተጠራው የግዥና ሽያጭ ማዕቀብ ሁኔታውን ካለበት ሊያክፈው ይችላል። ወቅቱ የትምህርት ዘመን መጀመሪያ ከመሆኑ በተጨማሪ መስከረም አንድ የዘመን መለወጫ በዓል፣ መስከረም ሁለት የኢድ አላዳ በዓል የሚከበሩበት እንደመሆኑ የአድማ ጥሪው የሚያመጣው ችግር በከተማ ባሉ ገበያዎች ላይ ተጽዕኖ ማስከተሉ እንደማይቀር ከወዲሁ ተገምቷል። በመንግስት ተቋማት ላይ ያነጣጠረው ኪሳራ ሌላው ፖለቲካ ለመረጋጋቱ መገለጫ ነው። ህዝቡ በመደበኛነት በማይጠቀምበት ሲም ካርድ አማካይነት ከክፍያ ነፃ የስልክ ጥሪ እንዲያከናውን የተካሄደው ዘመቻ በኢትዮ ቴሌኮም ላይ ከፍተኛ ኪሳራ አስከትሏል። የተቃውሞ እንቅስቃሴውን ለማፈን የኢህአደግ መንግስት በተለያዩ ጊዜያት ማህበራዊ ድረገጾች በሀገር ውስጥ እንዳይነበቡ ለመዝጋት እንደ ቫይበርና ዋትሳፕ የመሳሰሉ ጥሪዎችን ከአገልግሎት ውጭ ለማድረግ በወሰደው እርምጃ ምክንያት የገንዘብ ኪሳራ እንዳጋጠመው መገለጹ አይዘነጋም። ያም ሆኖ ከተቃውሞ ጋር በተያያዘ የቱሪዝም ዘርፉን ያህል የተጎዳ ያለ አይመስልም። ባለፈው ዓመት የኢትዮጵያን ከጎበኙ 910,000 ቱሪስቶች 3.4 ቢሊዮን ዶላር መገኘቱን ለወደፊትም የቡናም ሆነ የቆዳና ሌጦ የውጭ ምንዛሪን የሚረከበው ይኸው ዘርፍ እንደሚሆን ነበር የቱሪዝምና ባህል ሚኒስትሯ አይሻ መሐመድ የተናገሩት። ሆኖም ግን በኢትዮጵያ የተቀጣጠለውን ተቃውሞ ተከትሎ የጎብኚዎች ቁጥር መቀነስ የቱሪዝም ዘርፉን እንዳያሽመድምደው አስግቷል። ችግሩ ተፈቶ በአገር ሰላም እስካልወረደ ድረስ በቱሪዝም የመተማመኑ ነገር ብዙም አያስኬድም። ይህ ሁኔታ በአጭር ጊዜ መስተካከሉም ያጠራጥራል። በኢትዮጵያ ዐመፅና የተቃውሞ እንቅስቃሴ እየበረታ ሲሄድ በአዲስ አበባ የሚገኙ የተለያዩ ሀገራት ኤምባሲዎች ያስተላለፉት የማስጠንቀቂያ መልእክት ቱሪስቶች ወደዚህ አገር ጉዞ እንዳያደርጉ ካደረጉ ምክንያቶች አንዱ ነው። ተቃውሞውን ተከትሎ በታህሳስ 208 ዓ ም ዜጎቹ ወደ ኦሮሚያ ክልል እንዳይጓዙ ማስጠንቀቂያ በመስጠት ቅድሚያውን የወሰደው የኖርዌይ ኤምባሲ እንደነበር ይታወሳል። እንግሊዝና አሜሪካም ወዲያው ነበር ተመሳሳይ እርምጃ የወሰዱት። ለኦሮሚያ ተላልፎ የነበረው የጉዞ ክልከላ ማስጠንቀቂያ በኋላ ላይ ወደ አማራ ክልልም እንዲሰፋ ተደርጓል። ዩናይትድ ስቴትስ ወደ ጎንደር አካባቢ ዜጎቿ እንዳያመሩ ያስተላለፈችው ማሳሰቢያ በትንሹ ለቀጣይ ሰባት ወራት እንደሚዘልቅ ይጠበቃል። በአጠቃላይ ኢትዮጵያን ከጎበኙ ቱሪስቶች 17 ከመቶ ያሉ አሜሪካውያን በመሆናቸው ይህ ምን ያህል የቱሪስቶችን ፍሰት እንደሚቀንሰው መገመት ያስችላል። ለወትሮ ቱሪስቶች ከሚያዘወትሩት ትሩት ሰሜን ኢትዮጵያ የውጭ ዜጎች መታጣትም የሰላም መደፍረስና ለመረጋጋቱ የደቀነውን አደጋ ያመለክታል። ከግርግሩ በፊት በቀን 200 ያላነሱ ቱሪስቶች ይርመሰመሱበት የነበረው የፋሲል ግንብ በአንድ ሳምንት 93 የውጭ ዜጎችን ብቻ ነው ያስተናገደው። የውጭ ሰዎች መናኸሪያ መስል የነበረው የጎንደሩ ላንድ ባርክ ሆቴል ስልሳ አልጋዎቹ ባዷቸውን በማደራቸው ከማረፊያ ቤት ብቻ በሳምንት ያገኙት የነበረውን ግማሽ ሚሊዮን ብር እንዳሳጣቸው ኃላፊው ለፎርጩን ከሰጡት መረጃ ለመመልከት ይቻላል። ከሁለት ሳምንት በኋላ የሚከበሩት የመስቀልና የሬቻ በዓላት የቱሪስት ፍሰታቸው እንደከዚህ ቀደሙ ይሆናል ብሎ መገመትም ይከብዳል። ለአያሌ ዓመታት የቱሪዝም መተዋወቂያ የነበረውን የ13 ወር ጸጋ ወይም ተርቲን መንዝስ ኦፍ ሰንሻይን በላንድ ኦፍ ኦሪጅንስ ለመተካት ሺህ ዶላር የተመደበለትና ቡናን እና ቆዳና ሌጦን ተክቶ የአገሪቱ ቀዳሚ ውጭ ምንዛሬ ምንጭ ይሆናል የተባለው ቱሪዝም ተቃውሞውን ተከትሎ በተከሰተው ፖለቲካው አለመረጋጋትና ሰላም እጦት ችግር ውስጥ መውደቁ በግልጽ እየታየ ነው። አለመረጋጋቱ በቀጠለ ሰላም የሚሰፍንበት እድሜ በራቀ መጠንም ቱሪዝሙ ብቻ ሳይሆን የተቀረው ኢኮኖሚ የሚያርፍበት ተጽዕኖ እየበረታ መሄዱ አይቀርም። ዋዜማ ሬዲዮ የዋዜማ መጽሄት ዝግጅትን ነበር ስታደምጡ የነበራችሁ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን ኢትዮጵያን ለተመለከተ ወቅታዊ የመረጃ ፍላጎታችሁ ምርጫችሁ ዋዜማ ሬዲዮ ይሁን ዋዜማ ሬዲዮን በድረ ገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም እንዲሁም በፌስቡክ ና በትዊተር ገጻችን ዋዜማ ሬዲዮ ላይ ልታገኙ ትችላላችሁ ዋዜማ ሬዲዮ አፕን በስልኮቻችሁ ላይ ዳውንሎድ በማድረግን በቀላሉ ታገኙናላችሁ ሀሳብ አስተያየት እንዲሁም ጥቆማ ሲኖራችሁ ዋዜማ ሬዲዮ አት ጂሜይል ዶት ኮም ላይ መልክቶቻችሁን አድርሱን እንቀበላለን። የዋዜማ ሬዲዮ አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳዬ፣ አርገዋሽኔ ና እኔ መሀኒ ሰለሞን ነበር። ዋዜማን በማድመጥ ያሳለፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። መልካም ሳምንት።